አሰላሙ አለይኩም ወረሕመቱላሂ ወበረካቱ፣ ሰላም ሰላም ብያለሁ። ውድና የተከበራችሁ የኢትዮጵያ ተከታታይ ፋሚሊዎች እንዲሁም ክርስቲያን ወገኖች እንዴት ናችሁ? ነደንአነኛ አልሐምዱሊላህ ረብል ዓለሚን። እንግዲህ ዛሬ ይሄን በመሰለ መልኩ መልኩመጥቻለሁኝ ካስታጣጣቡ ጀምሬ ነው የመጣሁት። ዛሬ ደግሞ በከላጥቤ ጨርሼ እንደዚህ በሎሚዘፍ ዝቸዋለሁኝ። መክቡስ ነው። በዱባይ መክቡስ ዲጃጅ ነው፣ በሳዑዲ ደግሞ ካብሳ ዲጃጅ ነው የምሰራው። ዛሬ ይህን ይመስላል። ትንሽ ካስተጣጠዋን ስቸ ቀን ጨብ ላድርግ ብዬ ነው እንግዲህ። ቀጣው እንቀርጻለን። የሚያስተካክል እንሻላ ይህን ይመስላል። ላይክ ሰብስክራይብ ሼር ኮሜንት እያደረጋችሁ ተከታከሉ እንላችኋለን። እንግዲህ ቀጣውን እዥ መጥቻለሁ። በሳሌ በዚህ መልኩ በስሎልኛል። በሳሌን በነገራችን ላይ ሳቅላላ የማልቀርጠው ወደ ከርቢሮች ምብኛል እያልኩ ነው። ይሄ በሳል አንድ ሰባት ሀባ ትላልቅ እየሽንኩርት ነው የቆረጥኩት ማለት ነው። ትላልቅ ሰባት ሀባ ነው የቆረጥኩት፣ ምክንያቱም ብዙ ነው ዛሬ የምሰራው ማለት ነው። እንደገና ከዚህ ሁለት ራስ ነጭ ሽንኩርት በደቃቅ ተፈጨና ሁለት ራስ ፍልፍል ሮሜ በደቃቆ ተቆረጣለኝ እንዲ ብሪ ጨምራለሁ ማለት ነው። ተጠምርኩ በኋላ አምስት ሀባ ወረቀ ለቀራለች። ዛሬ ትንሽ ገዛ በዛ ያለ ነው። ምክንያቱም ሶስት ከግማሽ ነው ድጃጅ ማለት ነው። ሶስት ጋርቅሎኛለኝ። ከዚህ ደግሞ ሁለት ግርፋ ከየድማ ቁርንችል ያለች አጥቤ ነው እንደዚህ ታረጋለሁን እንግዲህ እንደተለመደው ከዚህ ድጃጂና ጣጠቤ በዛ መልክ ተጠረኩ በኋላ እንደዚህ እያዘነት ሰውት ነው። ሶስት ከግናሽ ነው ድጃጂ ማለት ነው። አሁን ዛሬ የአረፋ ኤድ ሶስተኛ ቀኑ ነው ማለት ነው። ያውም ሰዎቹ ቀንሰዋል እየተባለ ማለት ነው።

ከዚህ አራት ሀባ ማጅ ሁለ ማንኪያ ፍልፍል አስዎት ሾርባ ማንኪያ ማለት ነው። ሁለ ማንኪያ እርድ ይሄነት ማለት ማለ ሙሉ ነው። መጨመር ብዙ ነው። ሶስት ኪሎ ከምናምን ሰራው ማለት ነው። ሩዝ ምንም የቀረ ነገር የለ ጨምሬያለሁ። ይሄን ሁለት እጨምራለሁ። አሁን ሁለት አስር ማንኪያ እጨምራለሁ። ካነሰ በኋላ ያስተካክላለሁ፣ እየቀነስኩት ማለት ነው።

ዜና ከዚህ ስድስት ትላልቅ ሀባ ጥማጥን ፈጭቻለሁ። በጣም ትላልቅ ነው፣ ሙሉ ነው፣ ከላጡ ሙሉ ነው። አሁን እንግዲህ እንደ የተለመደው አንድ አስር ደቂቃ በቲማቲሙና በዚህ ድጃጁ ማለት ነው፣ በቅመሙና በቲማቲሙ ብቻ አንድ አስር ደቂቃ ገ ከድኛ በስለዋለሁ ማለት ነው። ሰዐቱን ትንሽ ቀነሳረ ጊዜ ከድኛ በስለዋለሁን ቀጣይ ውሀ ነው የምሞላው። ቪዲዮ ካልረዘመ ውሃው ሞልቼ ምናምን እርስ ጨምር እቀርጻለሁ። ቪዲዮ ከረዘመ ደግሞ ይቀራል። ሳቀራር ብቻ ነው ተመልሼ የምመጣው ማለት ነው። ናብሽሩ ዶች ጊዜያችሁን ሰዐታችሁ ለምትከታተሉ ህቶች በጣም በጣም አርግ የማመሰግነው ዶኩሜንት በምታበረታቱኝ አይረሳሁንም ሀሳብ አስተያየታችሁንም አስተያየታችሁን እየጻፋችሁልኝ እላችኋለሁ። እህዶች እንግዲህ እህዶችዬ ይህን በመሰለ መልኩ ደርሶልኛል። በነገራችን ላይ አንድ አስር የጣላለሁኝ በየመሀሉ እቃ እያጠብኩ ስለሆነ የምሰራው ከዚህ ርዝንዘፍ ዝፍ ያለሁኝ ሶስት ኪሎ ጭማሪ ማለው እንደገና እንደዚህ እቃውን እያጠብኩ ስለሆነ በመሀል እቃውን ሰርችስ እስከመጨረሽ ድረስ ከታውቱት ገፍትሮ ነው የሚያስወጣኝ። አሁን የሚያስጠላኝ ነገር ሁሉ ይ ይህን ትላልቅ በረድስት ማጠብና ሽታው የምግቡ ሽት እና አልሙሄም። አሁን ዲዛዜ ሻባዛዘም። ይህም በመሰለ መልኩ የኛን ሀገር የዶሮ ወጥ መስላል። በነገራችን ላይ ውሃው ሳይገባበት በፊት እና ይህን በመሰለ መልኩ ደርሷል። ከአስራ አምስት ደቂቃ በኋላ ነው ተመልሶ መጣት፣ ምክንያቱም እቀያቀብኩ ነበር በመሀል። እና ከዛ አሁን ተጨምራለሁ ማለት ነው፣ የብቻ ራሷ አይበቃውም፣ እጨምራለሁ። ሌላማ መጥቄ እንደዚህ በገላያ ሞቁ እየጨመርኩ ነው የምሰራው

ግን ቆንጆ እንደሚሆን ተስፋ አደርጋለሁ፣ እላቸዋለሁ። ውዶች እንግዲህ ይህን በመሰለ መልኩ ሩዜንም ለጨማምርና ነው እንደዚህ ፈልተዋል። ሁለት ገለያ ውሃ ሙ ተጨምራለ። ከዚህ ደግሞ ሰላጣ ተንቦላ ለሰውራ እያዘጋጀሁ ነው። ከዚህ አንድ አስራ አምስት ሀበ ፍልፍል ሀር አለኝ እጨምራለሁ፣ በኋላ አሁን አልጨምርም። ውሃውን መጠጥ ማድረግ ሲጀምር ይሆንና ቁስበራ አክበር ቆርጫ ጨምርበታለሁ፣ ላሁን ማለት ነው። ምክንያቱም ይህ አሁን ጨምሮ ያቃጠላል ስለሚበስል እንትን ይላል ማለት ነው። የማመዘ ጊዜ ይቆራረጥና በጣም ያቃጠላቸዋል። በነገራችን ላይ እነሱ ሀር ነገር ይወዳሉ። እንደዚህ ያረ ቱሪዝም እጨምራለሁ።

እንግዲህ እንደዚህ አድርጌ አጠቅልሌ ሩዝዬን ጨማምር ያለሁን ትንሽ የማያስጨምረኝ ከሆነ ውሀ ጨምራለሁ። የማያስጨምረኝም ከሆነ በዚህው። ግን ማንኛውንም ሩዝ ሲሰራ የማይጣለል ከሆነ ማለት ነው ከሩዙ ትንሽ ከፍ ማለት አለበት ውሀው። ይህ ስጀምር ውሀ ጨምሩብኝ፣ እርግጠኛ ነኝ። ይህን በመሰለ መልኩ እንግዲህ ከድኛ ውሃውን መጠጥ ሲያደርግ ይህንና አስራ አምስት ሀባ ፍልፍል ሀርና ቁስበራ ክበረ ጨምሬ በገስትር ገጥማዋለሁኝ። ለሀያ ደቂቃ ና ለአስራ አምስት ደቂቃ ቀድር እሳቱን ቀንሼ በገስትር ገጥ ከድኛ ኖረዋለሁኝ። በመሰለ መልኩ እየጨረስኩ ነው። አሁን እንግዲህ መጨረሻዎቻ ነው የቀረን ማለት ነው እንግዲህ

በመስመሩ ሰርቻለሁ እላችኋለሁ። ከአራራ አድርጌ ደግሞ ከስር እስከ ጫፍ ያለውን አሳያቸዋለሁ። እንግዲህ መሽጉሴ ይህን በመሰለ መልኩ አልቋለላቸው ለልዶች ድጃጅ የሚባለውን የለም ሁሉም ታችን ገብቶ እና ውዶች የ እስከ መጨረሻው ድረስ ተከታተሉኝ እና ደግሞ ላይክ ሰብስክራይብ ሼር ኮሜንት አይረሳ እላቸዋለሁ። ወደች አበረታቱኝ። በሌላ ቪዲዮ እስከምንገናኝ እንዴት ነው አሁኑልን እላቸዋለሁ። ወደች